አሁን እግዚአብሔር የተመሰገነ ይሁን ክብሩ ይስፋ። ለመዳን ያለም ባለኝ አቅም ባለኝ ነገር ከምሰራውም ከማገኘውም ቆጠብ ቆጠበት ተደርጎ መኖሪያ ቤቴ እያም ወደፊትም አሁንም ልትኖርበት የምትችለው በቃ ቤት ዛሬ ሰርፕራይዝ አለ። ቤተሰቦች የእኔ ቆንጅዬ ሚስት የእኔ ፍቅር ምንም ነገር እንዳይጎልባት ምንም ነገር እንዳታጣ። ሴት ናት፣ ብዙ ነገር ያስፈልጋታል አውቃለሁ ብዙ ነገር እንዲሟላላት ትፈልጋለች። ሴት ልጅ ነች። በቃ ወንድ ልጅ ችግር የለም ሴት ልጅ ግን ብዙ ነገር እንደሚያስፈልጋት ስለተረዳው እንዳልትከፋብኝም አስቤ አንድ ነገር በቃ ማለቴ እንትን ልንገራችሁ። በቃ መደባበቅ ምናምን ይቅርብኝና ልንገራችሁ። በጣም ስለቸኮልኩ ነው። እኔና አብሪኮ በጣም በድብቅ ከእያ ውጪ በጣም ብዙ ነገር ስንሰራ ነበረ። እያ ክላስ ትምህርት ቤት ስትሄድ ሰርፕራይዝ ነው። እኔ አብሪኮ አልነገርካቸውም? ጌታም በል ጌታም በል እሺ፣ እኔ ልንገራቸው። እኔና አብሪኮ ከትላንትና ጀምሮ ይመስለኛል በጣም ብዙ ጠዋት ጠዋት እየወጣን ምናምን ዋጋ ምናምን እየጠያየቅን በጣም ብዙ ነገር ስንሰራ ነበር ማለት ነው። ሰርፕራይዙን ለማየት ተዘጋጅተሻል? ተዘጋጅተሻል? አንድ ሁለት ሶስት። ሰላም ሰላም፣ ውድ ቤተሰብ እንዴት አላችሁልኝ? እኔ ያለሁላችሁ ክብር ይስፋ ዛሬ ግራ እየተጋባችሁ ነው፣ አይኖ ጠፍቻለሁ። በጣም በከባዱ ኦልሞስት ከሁለት ሳምንት በላይ ማለት ከባድ ነው። ይሄ ካልተሞተ አይጠፋም፣ እንደዚህ ኖር ነው ብቻ። ለማንኛውም ዛሬ ባበደ ቪዲዮ ያው በቃ አሪፍ ነገር እዚህ የላችሁ ምጣ በሚለው ነው የጠፋሁት። በአሪፍ ነገር ስንገናኝ ደግሞ እናንተ ምንም ደስ ይለኛል። ሶ ለማንኛውም ዛሬ ምን ልበላችሁ፣ በቃ የሚገርም ነገር አስቤያለሁኝ። አይቲንክ ያሳውኳል የኤፋ ነው። ኤፋ እና እኔ በጣም ስንዞር ነው የዋልነው ዛሬ። በጣም ያልዞርንበት ቦታ የለም። ህያብ ክዳስ ነች አንድ አጓጊ ነገር አለ። እሱን ነው ያልነገራቸው። ሜፋ ሲመጣ እነግራቸዋለሁ። ያው ሰሞኑን ትንሽ ግርግሩ ምናምን ምናምን በጣም አዛ ቢዚ አድርጓቸው ነበረ። ያው ከዳጊ ጋር የተፈጠረውን ነገር ጣቃላችሁ። ትናንትና ወይ ትናንትና ወዲያ የተለቀቀው ቪዲዮንም አይታችሁታል። እዛ በቃ እየቀራረጽ ምናምን መቶ ትንሽ ቋውጦ ነበረ ረባብሾ ነበረ። ቲንክ እናንተም እንደተናደዳችሁበት አይኖር ኮመንቶች በጣም እያነበኩ ነበረ። ብቻ ያ ነገር አልፏል። ዛሬ ህያብ ክላስ ስለሄደች ከዛ ስትመጣ አንድ ነገር አስቧል መሰለኝ ይፋ ናብረን እናደርገዋለን ምናምን ብሎኛል። እሱ ይመጣል እጠራዋለሁ። ግን እስከዚያው እናንተ ተናፍቃችኋል። በቃ ተጠፋፍተን የለ ሁለት ሳምንት 16 ቀን ምናምን ይህ ተአምር እግዚአብሔር። በጣም በውስጥ በኩል ለምት የጠፋ ወረና ተናፍቃል ምናምን እያላችሁ ነበረ። ባለፈው ደስ አድርጌ ነበር ዲ አዲስ ቪዲዮ ይመጣለ ስላ ይመጣ ተናፍቃል ምናምን ብላችሁ ነበረ ነው የጠፋፋሁት። ገዳም ሂደን ነበረ እንዳያችሁት፣ ገዳም ሂደን ከዛ ከዛ ስመጣ ደግሞ ትንሽ ጉንፋን ነገር አመመኝ ምናምን ብቻ በጣም አዛርጎኝ ነበረ። ሱሱ ነው እንድጠፋ ያደረገኝ። ከዚህ በኋላ በደንብ በከባዱ ሳልጠፋ አሪፍ አሪፍ ቪዲዮችን ይዤ የላችሁ መጣን፣ አብረን ፈታ እንላለን ማለት ነው። ዛሬ ያው እንደምታውቁት በፕራንክና በሰርፕራይዝ ነው የምንታወቀው። ዛሬም ደግሞ የሆነ ሰው ሰርፕራይዝ የምናደርግ ይመስለኛል። ሀሳብ ያሰብኩትን ነው የምነግራችሁ አይመስላችሁም እናንተ ቁጥ ላይ ገምቱ፣ ምን ሊሆን ይችላል? እስኪ እናንተም ተጨነቁበት። እኔ የማውቀው ነገር የለም። ብቻ ለማንኛውም ዛሬ ኤፋን እንደውልለታለን፣ ይመጣል። እሱ በሰፊው ሰፋ አድርገው ይነግራቸዋል። እንዴ ናቸው እናንተ? ኤፋ እንደውልለት? እሺ እንደውልለት፣ ይምጣ። እንደዚህ ናፍቋቸዋል። ትናንተ እንዲያያቸው ይታያል። ምንድን ነው እንደዚህ መጣደፍ? ለማንኛውም ኤፋን እንደውልለታለን፣ ሶ ይመጣል ማለት ነው ያው ፍሬሽ እንደ ፍሬሽ ምናምን እያደረገኝ ነው። እንደ አዲስ መሆን ማለት ነው። የመጀመሪያ ሰው ቪዲዮ ሲሰራ አይነት ስሜቱ ሁሉ እንደዛ ነው እየተሰማኝ ያለው። አዲስ ሆንኩ በቃ። እኔም ብቻ ለማንኛውም ቃላት ምናምን ከተራረብኩባቸው ከተበለሻሸ ምናምን ያው የመጥፋቱ ነው። እንደ ፍሬሽ ቁጠሩኝ። እሺ ገብታቸዋል። ለማንኛውም ለይፋ እንደውልለትና ይምጣ ቶሎ ሲገላግለኝና ይንገራቸው። እናንተንም አይሻልም? እንደውልለት እየጠራ ነው እየጠራ ነው። ካርድ ያለኝ አይመስለኝም። አይፋ ቢስ ነው። ታች ሰፈር መታጠፊያው አውቃ ካርድ ይዘጋ መሰለኝ። ይደውላል። በቃ ችግር፣ እስኪ ደውል። እንጠብቀዋለን። ደወለ። ፈጣን ሰው ይላል። ችግር፣ ካርድ ዘጋ እ ታች መታጠፊያው ጋር ነኝ። ና ጨርሳል። ሰዓት እየደረሰ ነው መሰለሽ ቶሎ ነው። አይ ያው እንደምታዩት ካርዴ ዘግቷል። ባይደውል እናንተ ምንም እዚሁ ከስራ ናት ነበረ። ካርዴ ዘጋ አይ ከምትሞሉኝ ከሆነ ችግር የለውም። ችግር ነው ችግር ችግር ይዞናል። ስንጠፋ ኪሳችንም ተራቆተ መሰለኝ። ብቻ ለማንኛውም ይፋ እየመጣ ነው እንጠብቀዋለን። ምን እንደሆነ እኔ አላወቅኩም። ያው እናደርገዋለን ምናምን ና ብሎ ስንዞር ነው የዋልነው። እሷን ሰርፕራይዝ ለማድረግ ይሁን አሩ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም ትላለን ግን እንዴት ናችሁ ልኝ ልኝና የምር ቤተሰብ ጠፍታችሁብኛል። ህያብ ከክላስ ልትመጣ ነው መስሎኛል እና የመጣች ነው ደውላለታለች፣ መሰለኝ ብቻ ለእሱ እየመጣች ነው። መጣጠፊያው ጋር እንደ ምናምን ብሎኛል። እሷ ስትመጣ እንጠብቀዋለን መሰለኝ እሷ ስትመጣ እየጠበቅን አት ኤፍሬም ያወራችሁ ነገር ያለ ይመስለኛል። እኔ የማወራው ነገር አለ በደምብ በቃ ተዘጋጀ ምናምን እያለ ነው። ምን እንደምናወራ እኔም አላውቅም ብቻ የፈጠነ ሲመጣ በዚህ ነው እንደሚመጣው ይሄ ልጅ በዚህ አንዴ፣ ሰፈራቸው ምን ሆኖ ነው? ያው መጣ እንደውም ከአንዳንድ እያበደላቸው እ ነገር አለብያቸው እኔ በጣም ቸኩያለሁ። ማርያምን ቤተሰቦች በጣም ይቅርታ ማለት ነው ዛሬ አንድ ሰርፕራይዝ አላችሁ። እኔና አብሪኮ በጣም በድብቅ ከህያብ ውጪ በጣም ብዙ ነገር ስንሰራ ነበረ። እያ ክላስ ትምህርት ቤት ስትሄድ ሰርፕራይዝ ነው። እኔ አብሪኮ አልነገርካቸውም። ጌታም በል ጌታም በል። እሺ እኔ ልንገራቸው። እኔና አብሪኮ ከትላንትና ጀምሮ ይመስለኛል በጣም ብዙ ጠዋት ጠዋት እየወጣ ነው ምናምን ዋጋ ምናምን እየጠያየቅን በጣም ብዙ ነገር ስንሰራ ነበር ማለት ነው። ዛሬ ቀኑ ደርሶ ሁሉ ነገር ጨራርሰን ገጣጥመን አስተካክለን ቤቱን ሁሉ በቃ ይሄ አሁን ጨራርሼ ወጣሁት። ለዛ ነው ቤቱን ቆላልፌ ማለት ነው። እያ በምትመጣው በዚህ በኩል ነው፣ በዚህ መንገድ በኩል ነው፣ በዚህ ነው ቤታችን እና ዛሬ ሰርፕራይዛ ለቤተሰቦች የኔ ቆንጅዬ ሚስት የኔ ፍቅር፣ ምንም ነገር እንዳይጎልባት ምንም ነገር እንዳታጣ ሴት ናት፣ ብዙ ነገር ያስፈልጋታል አውቃለሁ። ብዙ ነገር እንዲሟላላት ትፈልጋለች። ሴት ልጅ ነች። በቃ ወንድ ልጅ ችግር የለውም፣ ሴት ልጅ ግን ብዙ ነገር እንደሚያስፈልጋት ስለተረዳው እንዳትከፋብኝም አስቤ አንድ ነገር በቃ ማለት ልንገራችሁ። በቃ መደባበቅ ምናምን ይቅርብኝና ልንገራችሁ፣ በጣም ስለቸኮልኩ ነው። ምን አልመሰላችሁ ወሰላችሁ፣ ያው እቤት እኔ ቤት ያው እኔ እና ያው አልተጋባንም፣ ግን እኔ ቤት ነው የያምን ምጮኛ ያች ስትመጣ ስትገባ እቤቷ ነው እንደ ቤቷ ስለምታይ፣ ዛሬ አንድ ሰርፕራይዝ አረጋታለሁ በሆነ ነገር ያው እስከ ዛሬ ሶፋ አሟልቻለሁ፣ የምግብ ጠረጴዛ አሟልቻለሁ። እኔ ማለቴ የወንድ ላጤ ኑሮ ብኖር ይህንን ነገር እግዚአብሔር ነው እምላችሁ፣ አላረገውም። ጭራሽም አላስበውም። የወንድ ላጤ ኑሮ እየኖርኩ ቢሆን አላረገውም፣ አላስበውም። እንደዚህ ነ ነገር ኖርማል፣ ልክ እንደ ወንድ ልጅ እወጣለሁ ምናምን እና በጣም ቸኩያለሁ። ማርያም ይቅርታ አድርጉልኝ፣ እየቸኮልኩ ነው እማወራችሁ እና ሶፋ ገዝቻለሁ። የምግብ ጠረጴዛ ገዝቻለሁ። ብዙ ብዙ ነገር አሟልቻለሁ። ምንም ነገር እንዳታጣ እንዳትከፋ ብዬ ማለት ነው። ዛሬ ደግሞ በአንድ ነገር ሰርፕራይዝ ላረጋት ነው፣ የኔ ፍቅርን የኔ ሚስትን ሰርፕራይዝ ላረጋት ነው። ቤተሰቦች ሰርፕራይዙ ምንድ ነው? ቲቪ ገዝቼላታለሁ። ቲቪ ገዝቻለሁ። ሁሉ ነገር አሟልቼላት ገጣጥመን ምናምን ውይ ይቅርታል የውላችሁ። ቲቪ ስታንድም በቃ ሁሉ ነገር። ቤቱ ማለት መጀመሪያ የሆነ መላጣ ነገር ነበር፣ ሶፋና የምግብ ጠረጴዛ ነው የሚታየው። እና ቤቱ መላጣ ነበር እና ከአብሪኮ ጋር ሆኜ፣ እንደውም አብሪኮ ብዙ ብዙ ነገር ያውቃል። አንተ ጎበዝ ነው ተምራል። ደላላ ሰርንቺ በጣም ጎበዝ ነው እና ከአብሪኮ ጋር በመሆን ቤቱን ለማሟላት ምን ያስፈልጋል፣ ምናምን እያለን እቅድ እያወጣን ነበር። ዛሬ ቀኑ ደርሶ ሁሉ ነገር ጨራርሰን በጣም ነው የሚያምረው። አሳያችኋለሁ፣ እዩ ስትመጣና ተለቅ የምትል በአቅሜ ቲቪ ገዝቻለሁ፣ ቲቪ ስታንድ እና ሁሉ ነገር ዲኮደር ዴስ ቲቪ ያለው ምናምን የተሟላ ማለት ነው። በቃ የኔ ፍቅር አሁን ምንም ነገር አታጣም። አይደብራትም ቤት ላይ ቁጭ ስትል ከእሷ ጋር እና በዚህ አጋጣሚ አንድ ጥያቄ ይጠይቅልን እያላችሁኝ ነበር። አብሪ እኮ ለምንድን ነው ሚስትህን ማታስተዋውቅን? እየሳቅ ምን አበላታለሁ፣ ምን አጠጣታለሁ። አንድ ቀን ግን ጊዜ ይመጣል። የእኛ አውዲየንሶች ማለት ማለቴ ወንድ ኮንክ እጮኛ ይፈልግልኝ ነገሩልኝ፣ የምር የእኔ ነገር ታውቁታላችሁ። ከዚህ በኋላ ላብሪኮ የማመጣለት ቆንጅዬ ቆንጅዬ ሴቶች የማያገባ ከሆነ እራሳችሁ ከዚህ በኋላ አመጣለታለሁ። የሚያማርቅ ነገር ከሆነ ታማርጣል። እሱ ነገር ማለለከ እሺ ሰዓት አልደወልክ ላ ተማረ ላያ እዚህ ጋር ስናወራ ብቻ ከኋላ መታ እንዳታገርጣል እንወጣችን ማር፣ እሺ። ትንሽ ደቂቃ እንጠብቃት የኔ ፍቅር። አሁን እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኔዓለም። ባለኝ አቅም ባለኝ ነገር ከምሰራውም ከማገኘውም ቆጠብቆጠበት ተደርጎ መኖሪያ ቤቴ እያም ወደፊትም አሁንም ልትኖርበት የምትችለው በቃ ቤት እስከኖርኩበት ድረስ የኔ ይኖራል። ማለት ለፍቅረኛ ሙሽዬ ለባለ ትዳር ያስፈልጋል የሚባሉ ነገር አሟልችላታለሁ። የኔ ፍቅር ምንም ነገር እንድታጣ እንዲጎልባት አልፈልግም። ያንን ነገር ለማሰብ ነው እና ደግሞ አንዳንዴ እንትንት ላይ ነበረ እናገሬ ነበረ ሁላ ስትደበድበኝ ደርሳለሁ ከአንድ ወጣ አስተኝታ ከላይ ሆና ምናምን ስትደ አብሬ እኮ ነው እየመጣ የሚያገላግለው። እና ቲቪ ካልገዛ እያለች ሁሌ የተደበድበኝ ነበረ። እና ዛሬ እስኪ ምን ትላለች ህያብ እ ቤቷ ስትገባ ቲቪ ሁሉ ነገር ተሞልቷል። እያባለቻ እያባለቻ ስበሆነ ብቻ ቢሆን አብሪኮ አይሆንማ፣ አይሆንም። ውጭ ሆንና ትንሽ ደጋን ጠብቃትና ስትመጣ አይኗን አስረን ለቲቪው ጀርባ ሰታ ትቆማለች። ሰታ ሶፋ ነው ያለው። ሰርፕራይዝ እንላታለን። ምንድነው ነው ምትለን? እርግጠኛ ነው። ወደ ቲቪ እናረጋት። እስኪ ዙሪ ስላት ማ ያብዶ። አይኗን አስረን ቤት ድረስ ይዘናት እንገባና ህያብን ሰርፕራይዝ እናረጋታለን። የኔ ፍቅር የኔ ቆንጂ የሚስት ዛሬ እኔም ደስ ብሎኛል፣ ሰርፕራይዝ ስለማድረጋት ሪያሊቲ ሰርፕራይዝ በጣም ነው። አግባ አግባ አልኩት እምቢ አለኝ። እና ደግሞ ሰዓት ደርሷል፣ እያየክልኝ ልኩ እንዳትመጣብን። አምስት ደቂቃ ነው ቀራት፣ በቃ ትመጣለች። ሁ በዚህ ሰዓት ትወርዳለች

ለአሁኑ ግን ሰላም ነው። እባክሽን አንቺ ደግሞ አታናጂኝ። ፍርፍር አልሰራም። የሆነ ቀን እንጀራ ያልበዛበት ዋ ፍርፍር ነው እቤትሽ ላይ እነት ዛሬ የሆነ ነገር ገጠመኝና ልንገርሽ ብዬ ማለት ነው። ቤታችን ላይ ማለት ነው። በህልሜ እኮ ነው ትልቅዬ ተኝቼ ነው። በህልሜ ነው። በጣም ትልቅ ድንጋይ የቤታችን ሳሎን ላይ ወድቋል። ምንድን ነው? ምን አውቄ ድንጋይ ምንድን ነው? በህልም እኔ ምን አውቄ ነው። ቅዠት እኔ ምን ቅዠት አላውቅም። ብቻ ትልቅዬ ድንጋይ ማለት ምን ያክል ያዘው ደብተሩን እና ጥላውን ያዘው፣ ስልኳን። እሺ ቦርሳሽን ወደ ኋላ ታደርጋለሽ፣ የኔ ፍቅር ዛሬ እኔና እኔና አብሪኮ ለሁለት ቀን ደፋ ቀና ያልንበት የሰራነውን ሽሮወጥ ሰርፕራይዝ ነው፣ ሰርፕራይዝ ነው። አይንሽን ጨፍነን ነው ቤት ድረስ አንቺ ትማሪ ያረ እን እውነት ትማሪ ያረ እን ሰሚ እኔና አብሪኮ የደከምንበት የሁለት ቀን ልፋታችንን ዛሬ ልናሳየሽ ነው። አይንሽን ጨፍነው ለሽሮ ነው። ትላንትና ስለ ሽሮ ብዙ ነገር ስናጠና ነበር። ዛሬ ደግሞ ሰራ መድኃኒት አረጋችሁት። አሁን እዚህ ጋር እንሰራት ወይስ ከገባን በኋላ? ኧረ ምን እንሰራት ነው የምትለኝ? ቀን የወጣለች ምኞት ውትኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ያለምማ፣ አልፈራም ነገን እንዳም አንቻለሽና አግባ ካሜራማ ናግባ። እሺ ቆይ እዚህ ጋር ቁሙ አንድ አሁን ጨርቅ ያስፈልገናል። እስኪ ሻሽ ምን ይዘሻል? እሸፍናለሁ በጣም እንዳታይ ቶሽ ከፍ ያደረግሽኝ እንደ ደመና፣ ንግሥቴ የቤቴ ግርማ፣ የንጋ ጮራ አምሮ ቤታየው በይፋ

ዙሪ ዙሪ እንዳታይ እንዳታይ ማርያም አልከፍትም በይ ማርያም አልከፍትም እሺ እንዳትከፍቺ እንዳትከፍቺ ሰርፕራይዙን ለማየት ተዘጋጅተሻል ተዘጋጅተሻል

ፕሬዘንቴሽን አዲስ ነው።

እዚህ ጋር ይሄ እንደ አዎ፣ እስክትወልዱ እንደ ልጅ ተንከባከብኝ ነው። ም ነው ፊልም እናሳይ ነው በዚያው

አሁን ቤት መሰል፣ አሁን የሚያስፈልግሽ ቲቪ ነበረ። ቲቪና ቲቪ ስታንድ ገዝቼልሻለሁ። በጣም ብዙ ነገር እሺ ለማንኛውም ውድ ቤተሰብ ዛሬ ያው እንደጠበቃችሁት ነዋ፣ መጀመሪያ እንደነገርኳችሁ ነዋ። ጸዴ ነው በቃ ያምራል፣ ያምራል። ለሰብ ልጅላ ይቻላል። ብቻ ለማንኛውም ያው ሰርፕራይዙ ይመስል ነበረ፣ ህያብን ማስደንግ ጠናታል። በቃ ፍቅር እየሰሩ ነው፣ እኛ እንዝጋው ይሻለናል። በቅና ድር ከማለታችን በፊት እንዝጋው። ለማንኛውም ቀጣይ ደግሞ ፏፏ ባለ ቪዲዮች እንገናኛለን። እስከዛው ድረስ ሰላማችሁ ይብዛል፣ ይመቻችሁ። ማናለ እንደኔ እድል የቀናው ቀኔዎታለት ምኞት ውትኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ያለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ